መጥፋታችን ነው በቃ። ግን እኔ ዜናው ላይ እንደሰማሁት ከሆነ ኢራቅ ዘጠና ኪሎ ሜትር ነው ለታቸው የሰራችው። አሜሪካን ደግሞ የጣለችው ቦምብ እስከ ስልሳ ኪሎ ሜትር ብቻ ነው የሚሄዱ። ሰማሽ? አንተ እድሩ፣ እድር ስብሰባ አለ ተብሏል። ሰውየው እሱ ስለ

ስብሰባ አንኳኩ ነው የተናገረው። ስምንት ሰዓት ነው ስብሰባ። መቼ ነው ስምንት ሰዓት? ሳይሰበሰቡ በፊት አሁን ልንፈርድ እንችላለን? እድር ምናምን የለም። ማርያም፣ እንደው ሙዝ ልጠብ በልተን እስከምንጨርስ እራሱ መቆየታችን ነው። የምሬን እኮ ነው። ኢራን ደግሞ አጠፋውን እስራኤል ላይ መለሰች ማታ መልስ አሷ ደግሞ አሁን እስኪ አሜሪካን ባትገባስ ባትነካከስ፣ በጣም ገርም ነው ወንድዬ። አሁን አንተ ስንት የሚወራ ወሬ እያለ ምንድን ነው አሜሪካን እያዛ እየሄድክ የምታወራው? ስንት ነገር እያለ እዚህ ምንድን ነው ምንጠፋ ነው እንዳለ ኢትዮጵያን ኩለ ይታወንድ አታውራለ ይህን ላውራ፣ ምን ልናውራ፣ ምን እናውራ አይደርስም ብለን አይደል

ሞቱ ሲመጣ ዞሮ ዞሮ ሰው ወደ አፈር ነው። መቼስ በወርቅ አይቀበርም እኮ። ታዲያ እዛን ጊዜ ማን ይቀብርሽ? ለሰውም ይበላውን እኮ እድር መግባት ጥሩ ነው። አይደለም እድር ለሞት ብቻ ዋና ያ ለደስታ፣ ለሰርግም ሞቶ ቁጭ አይደለም እኮ ሳቡቱ በወር በወር ቁጭ ቁጭ መታረግ፣ ብር ራሴ ጋር አስቀምጠውም እንዴ እንትን ነው ብር ቀብርሻል እንዴ? ሰው በደም ነው። አይ እዚህ ላይ ዋናው ነገር አሁን እድር ብር ሳይሆን እዚህ ጋር ማህበራዊ ግንኙነቱ ሰው አዘንተኛ፣ ማስተዛዘብ፣ ለሰውየው መድረስ፣ ህብረት መፍጠ አንቺ እኮ ይሄ ነው። ብር ባንክም ማስቀመጥ ይቻላል ማለት ነው። አይ እናንተ ተዋጉ ከፈለጋችሁ ከእስራኤል ጋር እና ከኢራቅ ጋር ምን አሁን እንደ ጋራ እንደ ኢትዮጵያ ልሞት ስለሆነ እንደ ጋራ አንድ ላይ ተጋራች፣ አንቺም ተጋባልሽ። አይደለም እንግዲህ ጋዜጠኛ፣ አንቺ እኮ ጋዜጠኛ ነሽ አይደል? እስኪ አሁን እስኪ የእስራኤል ነገር ለእኔ በጣም አውሪልኝ። እኔ በጣም አንተ የኢራቅ ነገር፣ የእስራኤል ጉዳይ ከእሷ ጋር አውራት። እሺ። ሰላም ጤና ይስጥልን ተመልካቶቻችን፣ የማንኪያ ቲቪ ጀምሯል ማለት ነው። ምድረ ወረኛ፣ በመጀመሪያ ምድረ ወረኛ ምድረ ወረኛ እና የራሷ

በዚህ ባህለኛ አፈር ድሜ የምንበላ የኢትዮጵያ መልሰው ደግሞ ኒኩላር ሊያበሉ ነው። ይኸውልህ ወንድዬ፣ እንደሱን ካነሳ ሰው ምንም ወቅታዊ ነገር ነው የምታወል አንደኛ፣ እንደ ክምር ዜና ከፍቼ ስሰማ እነሱን ልመስማት ነው የሚቸኩለው በ ስለ ኢራን እና እስራኤል በጣም በ ዜና ከፍቼ ሰምቼ ከዛም በኋላ ነው የራሷ አሮባት የሰው ታማ ስላለች፣ የኢትዮጵያ ሕዝብ እንደዚህ ነው። ስለ ኢትዮጵያ ከወቅታዊ ነገር ስለ መስማት ፈልጋለ አያስፈልግም። አሁን መሰለህ፣ አያስፈልግም። አሁን እና ምን በአልጫ አይሰራም። ምን ችግር አለው? በርበሬ ይበበሬ እንደሚበላ ሰው ሁለት ቀን አልጫ ሲሰራልትንር አንኛ አልጫ ወጥማ ሲሰራ ደስ ነው። አልጫ ወጥ አንዴ በላለው። አልጫ ድንች ድንቹም ብቻውን አንዴ ወጥ ወጥ ወጥ ታዲያ ምንድን ነው ድንች